የታለ ተአምር የታለ እና ሙሴ በበትሩ ባህል ከፍሎልናል። ድንጋይ ተሸክመን በመሀሉ አልፈናል። ደመና ከልሎን ከናን ወርሰናል። ከሰማይ ላይ መና ወርዶልን በልተናል። አንተ አይሁዳዊ፣ አንቺ አይሁዳዊ ተአምር ምንድን ነው ትለኝ እንደሆነ የትኛው ይደንቃል? ትለኝ እንደሆነ በል እንግዲህ ስማ፣ በል እንግዲህ ስማ፣ እኔም አለኝ ድንቅ፣ እጅግ የሚጎላ እጅግ የሚረቅ በሙሴ በትር ባህር መከፈሉ ድንጋይ ተሸክመን ማለት በመሃሉ፣ እርግጥ ነው ይደንቃል። ይሄ ግን ይጎላል፣ ይሄ ግን ይረቃል። በመስቀሉ በትር ማለት ከሞት ሰዓት በደም መሃከብ ወደ ርስት መግባት። አንቺ አይሁዳዊ፣ አንተ አይሁዳዊ፣ ስልቃችሁ የታለ ትለኝ እንደሆነ ተአምር የታለ ትለኝ እንደሆነ በል እንግዲህ ስማ፣ በል እንግዲህ ስማ፣ በቱም ድንግልና አምላክን መጸነስ የቃል ስጋ መሆን የዓለም በእናቱ ደመና ከልሉን፣ መሻገር አንተ አይሁዳዊ አንቺ አይሁዳዊ፣ ከነአን ስትሻገር ጸሐይ የከለለ የሰማይ ደመና ተአምረ ማርያም ነች። ያቺ መሶበ ወርቅ በውስጡ የያዘው የሕይወት መና እኔን የሚገርመኝ እኔን የሚ የዕዳ ደብዳቤ የኃጢአት መደምሰስ እኔን የሚገርመኝ እኔን የሚደንቀኝ አምላክን መውለዷ አበቱም ድንግልና። ተአምርስ በለኝ በክርስቶስ መስቀል ሞትን ለዘላለም ከስር የሚነቅል ተአምርስ በለኝ ምት ሳይሰማት ወልዳ ድንግልና ሆነች፣ ያለ ዘር ፀንሳ አምላክን ታቀፈች። ተአምር ምንድን ነው መዳንቀል ኃጢአት በደል ቢከበኝም ካንተ በቀር ሰው የለኝም። ነውሬ በዝቶ በዘመኔ ከጸጋ ቢያጎለኝም ይቅር የሚል የሚያድነኝ ከአንተ በቀር ሰው የለኝም። ሙሉ መስሎ የዓለም ደስታ ሞኙ ልቤ ነው ያማለለ። ያልወጣሁት ኃጢአት ማታ የጠለቀ ገደል አለ። አቤቱ አቤቱ ሲጎን ልብኝ ለአንተ ማልቀስ ሲሞላልኝ ወደ ኃጢአት አንተ ግን አልቸኮልክም ለበደሌ ይመቅጣል ነፍሴን ጸጸት እያወካት ሰውነቴም ሰላም ከቶ ተስፋ ከልቤ የተሰዶ መጽናናቴም ውስጤ ሞቶ ማረኝ ማረኝ። ዓይነ ህሊናዬ ታውሮ ልቦናዬ ድንጋይ ሆኗል። በህይወቴ ብርሃን የለም የጨለማየው ዋሻ ገኗል። ከአጥያቴ ግርጓድ ሆኜ ጮኋለሁ አምላኬ፣ ስጠራ ትሰማለህ እኔ ወደ አንተ

የማሳችን የዘውት ትሪንግ ልናዘዛት ከኔ ትውጣ በንስሐ ልጠብ ነው ልናዘዛት እሷን ልተው የመዳን ቀን እንዲመጣ እግዚአብሔር በተወደደ ሰዓት ሰማሁህ በመዳን ቀን ረዳ ይላልና እነሆ የተወደደ ሰዓት አሁን ነው እነሆ የመዳን ቀን አሁን ነው ሁለተኛ ቆርንቶስ ምዕራፍ 6 ቁጥር 3 ላይ